ሒሳብ፣ ሰይፍና ፍቅር። ደግሞ ሒሳብ፣ ሰይፍና ፍቅርን ምን አገናኛቸው ትሉኝ ይሆናል። እኮ ምን የማይገናኝ ነገር አለና ነው። በዚሁ ለንተና ስቴፈን ሃውኪንግ ነፍሱን ይማረውና ይህን ስጽፍ አጠገብ የሆነው የሚነጅ ሰሙላ ንስሩዲን ሒሳብ፣ ሳይክልና ፍቅር ለማለት ነው አለኛ፣ አርስቱን አይቶ። አይደለም አልኩት፣ ረገጥ አድርጌ፣ ሒሳብ፣ ሰይፍና ፍቅር የፈጣሪ አላህ እንደተለመደው በሸኩ ሲል እንደሚያደርገው እጆችን ወደ ላይ ዘርግቶ አሁን እስቲ ሒሳብ ሰይፍና ፍቅርን ምን ያገናኛችኋል ሰይፍን ሰይፉ ብትል እንኳ ትንሽ ይሻል ነበር አሁን እስቲ እነዚህን ሶስት ነገሮች ምን ያገናኛችኋል ሒሳብ ሳይክልና ፍቅር ብትል እንኳ አንድ ነገር ነው ሁለት ቲኔጀሮች ሳይክል ሲነዱ ሒሳብ ይወዱ ነበር ከዛ ተፋቀሩ ማለት ይቻላል። ሰይፍ ግን እዚህ ውስጥ አሁን ምን ይሠራል ንገረኝ ምን ይሰራል ጮኸ ሙላ ተውት ባካ ሙላ ዛሬ ልክ አይደለም። ማለቴ ትንሽ ሲደብረው ሎጂካል ይሆናል። ልክ አይደለም ዛሬ። እኔ ግን ዛሬ ልክ ነኝ፣ አያምነቱ ሎጂካል። በእርግጥ እውነቱ ልነግራችሁ ደግሞ ግድ ይላል። ሒሳብ ሴፍና ፍቅርን ምን አገናኛችሁ ብላችሁኝ ደግሞ በዚህ ሁለንተና ምን የማይገናኝ ነገር አለንና ብያችሁ አልነበረም? እውነተኛው መልሴ ግን እሱ አልነበረም። ቢያንስ በዚህ በምነግራችሁ ታሪክ ውስጥ ሒሳብ ሴፍና ፍቅርን ያገናኛቸው ሁለንተና አይደለም ይልቅ እዛው ሁለንተናውስ ካሉ አደገኛና ሚስጥራዊ ነገሮች አንዱ የሆነው ፍቅር ነው። አዎ የሰይፉንና የሒሳብን ታሪክ ያሰረው ይኸው ሚስጥራዊው በስንት ጊዜ እንደሚጎበኘን ዝነኛ ወዳጃችን፣ እሱ ሲመጣኛ ምንጠፋው እኛ ስንመጣ እሱ የሚጠፋው ብዙ ስለ እሱ የምናወራለት ግን ተያየትን ማናውቅ፣ ልክ እንደ ብርሃንና ጨለማ፣ እሱ ሲመጣኛ የምንጠፋ እሱ ሲሄድኛ የምንሰፋ አቶ ፍቅር ነው የሁለቱን ታሪክ ያሰረው አሁን ታሪኩን መጀመር ይቻላል። ሒሳብ ሰይፍና ፍቅር። ልብ አድርጉ፣ ይህን ቅደም ተከተል ማዛባት አይቻልም፣ አለበለዚያ ጦርነት ይቀሰቀሳል። ከሦስቱ አንዱ ሒሳብ እንደሆነ አትዘንጉ። አቶ ሒሳብ ቅደም ተከተል ያሳስባቸዋል። ምስኪን ናቸው፣ ጨዋ ናቸው። ለገንዘብ ለክብር፣ ለዝና ግድ የላቸውም፣ ግን በቁጥርና በቅደም ተከተል አትምጡባቸው፣ በዚያ አትምጡባቸው። እናም ሒሳብ ሰይፍና ፍቅር ለነገሩ እንኳ የዚህ ጽሑፍ ርዕስ ሒሳብ ሰይፍና የተናቀች ፍቅር ነበር መሆን የነበረበት ስለ ፍቅር ምን ማለት ይቻላል ስለ ፍቅር ምንም ማለት አይቻልም ፍቅር ላያችን ላይ ሲወርድብን እኛ የለንም ጥሎን ሲሄድ ያኔ ብንን እንልና ስለ ፍቅር የምናስታውሰውን ያክል ለማውራት ብንጥርም የምናወራውን ማመን ግን ለእኛም ለራሳችንም ይከብደናል ምክንያቱም ነገርየው ጥሎን ሄደዋላ ምንድን ነው የምንቀላምደው አሁን በእኛና በፍቅር መሃል የትየለል የሆነ ርቀት አለ ኢንፊኒቲ የትየለለ። ሁሌም ቢሆን ፍቅር ስንል የምናወራው ስለ ፍቅር ሊሆን አይችልም። ስለ ጥላው ነው፣ ስለ ዱካው ነው፣ ስለ የሩቅ የገደል ማሚቶው ነው። የረሱትን የልጅነትን ማስታወሶ እንደ ማውራት ነው። እንደዚያ ነው። ከፍቅር ትረካዎች አብዛኞቹ ጥሎን ስለ ሄደ የድሮ ፍቅር ወሬ ወይም አፍቅረን ስላልተመለሰ ፍቅር ዝብዘባ ነው። ስለ ተናቀ ፍቅር የሼክስፒሮ አምሌት እኮ ይለዋል መሆን ወይ አለመሆን እዚህ ላይ ነው ችግሩ፣ ይለናል ሐምሌት። ጸጋዬ ተርጉሞ እንዳስነበበን ኑሮ የሚሉት ጥንቅጥ እንቅልፍ ላይ ነው ድንበሩ የጊዜን ግልምጫ አለንጋ ለምን ይዘልቋል ተገርፎ የአጥቂን ጥቃት ተሸክሞ በትቢተኛ ተዘልፎ በዳኝነት እጦትና በቀጠሮ ተለማምጦ በተናቀች ፍቅር ቁርጠት በሕልውና አምጦ በስጋ ግብር ተዋርዶ በአንድ በትልፊት ተዘልፎ በደጅ ጥናት ወግና በመተያያ ተገፎ በአስተሳሰብ ተቆልፎ የጊዜን ግልምጫ አለንጋ ለምን ይዘልቋል ተገርፎ የተናቀች ፍቅር ቁርጠት አለ ሼክስፒር። ለነገሩ ፍቅር የምር ፍቅር ከሆነ ማንም ሊንቀው አይችልም ፍቅር ንጉሥ ነው ማን ነው ፍቅርን ሊንቅ የሚችለው ሲጀመር ክብርን መቼ ሻና ነው ማነስ የሚንቀው ድሮ ያነበብኳት መቼም የማልረሳት አንዲት ጥቅስ እንዲህ ትላለች ፍቅሬ ጎዳን የሚመስለን ከንቱነታችን ሲደማ ነው ትክክል እናም አሁን በማወጋችሁ ሁለት ታሪኮች ውስጥ ያሉት ፍቅሮች ያልተመለሱ ፍቅሮች ናቸው በእነሱ ሳቢያ የሆነውን ነው የማወጋችሁ ስለ ተናቀች ፍቅር ቁርጠትና እሱንም ተከትሎ ስለ ሆነው ነገር እንጂ ስለ ፍቅር አይደለም ማለት ይቻላል። እንጂ ፍቅር ተመለሰ አልተመለሰ አይባልማ። ፍቅር ሰጥቶ ዞር ብሎ ያይማ። ያልተመለሰ የሚባል ፍቅር ሊኖር አይችልም። እንዲህ የሚባል ነገር አይኖርም። ኢትስ ኮንትራዲክሽን ኢንተርምስ። የተናቀ የሚባል ፍቅር የለም። ከተናቀ ፍቅር አይደለም ማለት ነው። ሲጀመር ክብርን ያሰበ ፍቅር ምኑ። አሁን ወደ ታሪኩ የመጀመሪያው ባለ ታሪካችን ጀርመናዊ የኢንዱስትሪ ቱጃር ጆን ወልፍ ስኪል ነው። ወልፍ ስኪል ሂሳብ ይሞካክራል፣ ማለቴ ፈረንጆቹ አማተር ማትማቲሻ ነው አማተር የሂሳብ ሰው የሚሉት አይነት። እናም ደግሞ እንደ ማንኛውም ሰው ፍቅር፣ ፍቅር ግን ጉድ ሰራ። ወልፍ ስኪልን ያፈቀራት ልጅ ዞር ብላም ልታየው ፈቃደኛ አልሆነችም። ኦህ፣ ያማል። ግን ምን ይታወቃል፣ እሷም ፈርዶባት በአንዱ ፍቅር ልቧ ንህሉሎም ይሆናል እኮ። ማን ያውቃል። ባልተመለሰ ፍቅር በተናቀች ፍቅር ቁርጠት የተያዘ ወልፍ እስኪል ህመሙ ሲብስበት አናቱን በጥይት ነድሎ ሊገላገል ቆረጠ። ሐምሌትም እኮ ብሏል፣ ወደ እንቅልፋ ለማመልጦ ከዚህ ጣጣ ለመገንጠል፣ በገዛ እጅ በአንዲት ጩቤ ሲቻለን ለመገላገል። ወልፍ እስኪል ግን ሽጉጥ መረጠ። አዎ ይሻላል። ሼክስፒርም ጩቤ ያለው በሱ ዘመን ሽጉጥ ስላልነበረ ይሆን? ምን እንዳይመጣ እሷ አናቶ ከሚኖርማ መሞት በስንት ጣዕሙ አለና። ወልፍ እስኪላችን ራሱን የሚያጠፋበትን ቀንና ሰዓት ቆረጠ። ዝም ብሎ ራስን ማጥፋት ማ እንዴት ይሆናል? ሰውየው እኮ ሀብታም ነው፣ ስንት ጉዳዮች አሉበት። ስለዚህም ጉዳዮቹን ቦታ ቦታ አስይዞ ራሱን ሊያጠፋ፣ የሒሳብ ሰው አይደል? ቀንና ሰዓቱን ቆረጠ። ራሱን ሊገድል ባሰበበት ቀን ደግሞ ጉዳዮቹ ካሰቡ ሰዓት ቀድሞ ስላለቁ፣ ልብ አድርጉ፣ ሀገሩ ጀርመን ነው፣ ሁሉ ነገር በሰዓት ነው። ከተባለው ሰዓት ውልፍት የለም። የወልፍ እስኪል ጉዳይ ደግሞ ጭራሽ ከሰዓቱ ቀድሞ አለቀ። ጭንቅላቱን በጥይት የሚነድልበት ሰዓት እስኪደርስ ወደ ላይብራሪ ጎራ ብሎ ፌርማት ስላስቴረም የፌርማት የመጨረሻዋ ቴረም የምትሰኘዋን የሒሳብ እንቆቅልሽ መስራት ጀመረ። እናም እንቆቅልሿን በመፍታት ተጠምዶ እንደው ሞት ይርሳንና ራሱን ማጥፋቱን እርስ ታይ አድርጎ መሰላችሁ? ወይስ ሞታ ይርሳን የፌርማት ስላስቴረምን እንቆቅልሽ በመፍታት ለሰዓታት ተመስጦ ሲነቃ ራሱን የሚገድልበት ሰዓት አልፏል። እናም ደግሞ የሆነ ደስ የሚል ስሜት እየተሰማው ነው። በቃ ከዚያም በፊት የማያውቀው ደስ የሚል ስሜት የሂሳብ ተመስጦ የመኖር ስሜቱን ቀስቅሶታል። ሂሳብ እያለ እንዴት ሰው ለሴት ሲል ራሱን ያጠፋል? አለወልፍ እስኪል ተገርሞ ሕይወቱን ላተረፈለት ለሂሳብ መቼም ውለታውን ከፍሎ አይመልሰው፣ ብቻ ግን አንድ ነገር ማድረግ አለብኝ አለ። እናም የፌርማስ ላስት ቴረምን እንቆቅልሽ ለመፍታት ሲጥር እማይደል ራሱን ከማጥፋት የተረፈው ለጀርመን የሳይንስ አካዳሚ ፌርማ ስላስ ቴረምን ላረጋግጥ የመጀመሪያው ሒሳብ ሊቅ ይሰጥልኝ ብሎ 100 ሺ ማርክ አበረከተ። ይቺን ለመረዳት ቀላል ለመፍታት አዳጋች የሆነ ዘመን ያስቆጠረች እንቆቅልሽን ለመፍታት ያልጣረ የሒሳብ ሊቅ የለም ማለት ይቻላል። የሒሳብ ልዑል ከሚሉት ከጋውስ በስተቀር እንደ ነገሩ ሒሳብ ከሚሞካክሩት ከነ ወልፍስኪል አንስቶ እሱ እንኳ ምን ይለዋል ቢያንስ ከሞት ተርፎበታል እስከ ታላቁ ዩለር ድረስ እንቆቅልሿን ለመፍታት ያልጣረ የለም። ዩለርማ ብሎ ብሎ ሲያቅተው እስኪ ፌርማት ቤት ሄዳችሁ ከእንቆቅልሿ ጋር የሚገናኝ የሆነ ፌርማት የጻፈበትን ወረቀት ፈልጉልኝ ሁሉ ብሏል አሉ። እንቆቅልሿን የፈጠራት ፈረንሳያዊ የሂሳብ ሊቅ ፒየር ዲ ፌርማት ነው በጎርጎርሳያኑ 1637። እናም ከዚያን ጊዜ አንስቶ እንቆቅልሿን ለመፍታት ተከታታይ የሂሳብ ሊቃውንት ትውልዶች ቢለፉም ማንም የተሳካለት አልነበረም። በእርግጥ እንቆቅልሿን ለመፍታት በተደረገው ጥረት ሳይታሰብ ጠቃሚ የሂሳብ ዘርፎችና ስልቶች ተፈጥረዋል። እነሆ በስተመጨረሻ ግን ፌርማት እንቆቅልሿን ካመጣት ከ357 ዓመታት በኋላ እንግሊዛዊ የሂሳብ ሊቅ አንድሪ ዋይልስ በጎርጎርሳውያን 1994 የማረጋገጫ መልሱን ፕሩፍ አገኘላት። የዋይልስ የሂሳብ ማረጋገጫ 200 ገጽ ያክል ይረዝማል። እናም ይሄ የሂሳብ ድራገን ገዳይ ከተበረከተለት በርካታ ሽልማቶች አንዱ እንደ ጎርጎርሳውያን አቆጣጠር በ1908 ወልፍ ስኪል ያስቀምጠው የ100000 ማርክ ሽልማትም አይደል? በ1997 የታላቁ ጋውስ መቀመጫ ወደ ነበረው ወደ ጎቲንገን ዩኒቨርሲቲ ሄዶ የሽልማቱን ገንዘብ ተቀበለ። በ1920ዎቹ የጀርመን ማርክ ዋጋ በጣሙን አሽቆልቁሎ ስለነበር የወልፍ ስኪል 100,000 ማርክ ዋጋው ቀንሶ፣ በ1997 ዋይልስ 50,000 ዶላር ነበር እጁ ላይ የደረሰው። እሷንና ከየሳብ ሊቃውንቱን ማምባ የተሻገረውን ታላቅ ክብሩን እንደተጎናጸፈ ወደ ሰፈሩ ወደ ፕሪንስተን ዩኒቨርሲቲ ተመለሰ። ግን ግን ይሄ ፌርማስ ላስቴረም የሚሉት ዝነኛ የሂሳብ እንቆቅልሽ ምንድን ነው? ወደ ሁለተኛው ባለታሪካችን ከማለፋችን በፊትማ ጥቂት ስለ ዝነኛው የሂሳብ እንቆቅልሽ ስለ ፌርማስ ለአስቴረም ጥቂት ማለትማ አለብን። የፌርማት የመጨረሻዋን ቴረም ፌርማት ለአስቴረም በጨረፍተ ፈረንሳዊ የሒሳብ ሊቅ ፔር ዲ ፌርማት እንደ ጎርጎርሳውያን አቆጣጠር ከነሐሴ 17 1601 እስከ ጥር 12 1665 ኖረው ሁሌ ከጁም ማጠፋ አንዲት የሒሳብ መጽሐፍ ነበረችው። አርቲማቲካ ትሰኛለች። ጸሐፊው የጥንታዊ ግሪክ የሒሳብ ሊቅ ዲዮፋንተስ ነው። ፌርማት እዚህ መጽሐፍ ውስጥ ባየው ሒሳባዊ ዕውቀት ላይ ተመርኩዞ አንድ ሒሳባዊ አረፍተ ነገር ቴረምብልጭ አለለት ብልጭ ያለለትን ቴረም እዚያው የመጽሐፉ ገጽ ጠርዝ ላይ አስፍሮ ከስሩ እንዲህ ሲል ጻፈ፤ በጣም አስደናቂ የሆነ የዚህ ቴረም ማረጋገጫ ወይም ፕሩፍ አለኝ፣ ግን እዚህ የመጽሐፉ ጠርዝ ላይ እንዳልጽፈው ትንሽ ረዘም ይላል። በቃ ይኸው ነው ቴረሟ። ያቺ ዝነኛዋ የፌርማት የመጨረሻዋ ቴረም ነች። ከ350 ዓመታት በላይ የዓለማችን ታላላቅ የሂሳብ ሊቃውንት ትክክል መሆኗንም ሆነ አለመሆኗን ማረጋገጥ ተስኗቸው ቆይተዋል። ቴረሟን መረዳት በጣም ቀላል ስለሆነ ያልሞከራት የለም ማለት ይቻላል። ጋውስ ሞክሯት ስትከብደው ተዋት የሚለዋሉ። እንደውም አንድ ወቅት ላይ ገንዘብ ቸግሮት ለነበረው ጋውስ ጓደኛው እንቆቅልሿን ለሚፈታ የፈረንሳይ የሳይንስ አካዳሚ የመደበውን ገንዘብ ነግሮት እስቲ ሞክራት ብሎት ነበር። ጋውስ ቴረሟ አልመሰጠችውም። ትክክል መሆኗ ቢረጋገጥም ሆነ ስህተት እንደሆነች ቢታወቅ ከሂሳብ አንጻር ይህን ያክል ዋጋ ያላት ቴረም አይደለችም ከፈለቁ እኔ አሁኑኑ ትክክል ይሁኑ አይሁኑ ማረጋገጥ የማይቻል አሥር መሰል ቴረሞች ልጽፍላችሁ እችላለሁ አለው ለጓደኛው። መቼም ትቢት እኮ እሱ ጋር ነች። በነገራችን ላይ ጋውስ በጣም ትምክተኛና ለሌሎች ስሜት የማይጨነቅ ነው ይሉታል። እሱ ደግሞ የሂሳብ ንጉሥ ነው፣ ጳጳስ ነው። የዘመኑ ምርጥ ወጣት የሂሳብ ሊቃውንት ሁሉ ግኝቶቻቸውን እንዲያዩላቸው፣ አስተያየት እንዲሰጣቸው ከተቻለም እንዲያው ቢያደንቀን በሚል ግኝቶቻቸውን ይልኩለት ነበር እሱቴ ለአብዛኞቹ ደብዳቤዎች በሚልካት የአንዴት አጭር አረፍተ ነገር መልስ ወገባቸውን ቆርጦ ቁጭ። ትክክል አይደለም ወይም ደግሞ ይህን የላክልኝን እኔ ቀድሜ ያግኝቸዋለሁ ይላቸዋል። ማበረታታት ጎበዝነ፣ አይዞ፣ በርታ፣ ምናምን ጋውስ ጋ የለችም። ወገን መቁረጥ ነው የሚችልበት። የአውሮፓ ወጣት የሂሳብ ከዋክብት ደግሞ ጳጳሱ እንዲያደንቃቸው አይኑ እንዲያርፍባቸው ይፈልጋሉ። እሱ ደግሞ ወገን መቁረጥ የቴረሟን እንቁቅልሽ ለመፍታት በተደረገው ግብግብ በ19ኛው ክፍለ ዘመን አልጀብሬክ ነምበር ቲዎሪ ወይም አልጀብሬክ የቁጥር ንድፈ ሐሳብ የሚባል የሂሳብ ዘርፍ ተፈጠረ። በ20ኛው ክፍለ ዘመን ደግሞ ሞጁላሪቲ ቴረም የሚባለው ማረጋገጫ ተገኘለት። አንድሪ ዋይልስ እንቁቅልሿን እስኪፈታው ድረስ የፌርማት የመጨረሻዋ ቴረም ከስሙ እንደምንረዳው ሰውየው ሌሎች ቴረሞችም አሉት። እጅግ አዳጋች የሒሳብ እንቁቅልሽ በሚል በጊነስ የአስደናቂ ነገሮች መጽሐፍ ውስጥ ሁሉ ተመዝግባ ነበር። ከዛ አንድሪው ዋይልስ መጣ። እንቁቅልሿን የሚያውቃት የአስር ዓመት ልጅ ሳለ ባነበበው መሳጭ ስለ ሒሳብ ሊቃውንት በተጻፈ መጽሐፍ ውስጥ ነበር። እናም ተያዘ። እንቁቅልሿ ለከፈችው ቀላል ስለሆነች ደግሞ የአስር ዓመት ልጅ የሚረዳት ነች። መቼም አልተዋትም። እሠራታለሁ አለ። በወጣትነቱ እንቆቅልሿን ለመፍታት ሞክሯል። አልቻላትም። ተወት አደረጋትና ፊቱን ወደ ሌላ ወደሚቻል ሂሳብ አዞራ። ዶክትሬቱን በኢሊፕቲክ ከርቭስ የውስብስብ ሞላላ ክቦች ሂሳብ ላይ ሠራ። እንቆቅልሿን አልረሳትም። እንዴት ይረሳል? ግን ደግሞ እንቆቅልሿን ለመፍታት ምንም አይነት መፈናፈኛ ሂሳባዊ መላ ስላላገኘ ከአይምሮ ጀርባው አስቀም አስቀምጧት የረሳት መሰለ። እንደ ጎርጎሮሲያውያን አቆጣጠር በ1986 ከን ሪቤት የተባለ ሂሳብ ሊቅ አንድ አስደናቂ የሆነ ግኝቱን ይፋ አደረገ። ግኝቱ ለ30 ዓመታት ያክል ማረጋገጫ ያልተገኘለት የታንያማ ሺሙራ ኮንጀክቸር የሚባለው የሒሳብ አረፍተ ነገር ከ350 ዓመታት በላይ መፍትሄ ከታጣለት ከየፌርማት የመጨረሻዋ ቴረም ጋር አንድ አይነት ነው ይላል። ይሄ ቀላል ግኝት አይደለም። ይሄ ማለት እኮ የፌርማት የመጨረሻዋን ቴረም እንቆቅልሽ ለመፍታት በቀጥታ ከመጋፈጥ ይልቅ በአንጻሩ ቀለል እንደሚል የሚገመተውን ይህን ለ30 ዓመታት ሳይፈታ የቆየ እንቆቅልሽ መፋለም ሳይሻል አይቀርም ማለት ነው። ይሄ የታኒያማ ሺሙራ ኮንጀክቸር የሚባለው እንቆቅልሽ ማረጋገጫ ከተገኘለት በተዘዋዋሪ መንገድ የፌርማት የመጨረሻ ቴረም መልስ ተገኘለት ማለት ነው። ይሄ ቀላል ዜና አይደለም፣ በተለይ ለዋይልስ። ምክንያቱም ዋይልስ የፌርማት የመጨረሻዋን ቴረም ለመፍታት ይፈልጋል፣ የልጅነት እልሙ ነው። እንቆቅልሿ ደግሞ ከታኒያማ ሺሙራ ኮንጀክቸር ጋር አንድ አይነት ናት ተብሏል። ለዚህ ለኬን ሪቤት ለሚሉት የሂሳብ ሊቅ ምስጋና ይግባውና እሱ ነዋ ይህን የነገረን። የታንያማ ሺሙራ ኮንጀክቸር ደግሞ ስለ ምንድን ነው የሚያወራው? ስለ ኢሊፕቲክ ከርቭስ ወይም ስለ ውስብስብ የሞላላ ክቦች ሂሳብ። አንድሪ ዋይልስ ደግሞ ፒኤችዲውን የሠራው በኢሊፕቲክ ከርቮች ላይ፣ ስለ ውስብስብ የሞላላ ክቦች ሂሳብ ከፒኤችዲ ጥናቱ በደንብ የሚያውቀው ዋይልስ ለማንም ምንም ሳይናገር ለቀጣይ ስምንት ዓመታት አድፍጦ ከታንያማ ሽሙራ ኮንጀክቸር ጋር መፋለሙ ቀጠለ። የፌርማት የመጨረሻው ቴረም የመጨረሻው በመጀመሪያዎቹ ጥቂት ዓመታት ምንም አይነት ውድድር አልነበረብኝም ሲል ያስታውሳል ዋይልስ። ምክንያቱም ማንም እኔንም ጨምሮ ከየት እንደምንጀምር አናውቅም ነበር። ቀስ በቀስ ግን ብርሃን ይታየው ጀመር። ዋይልስ የፌርማት የመጨረሻው ቴረም ተጋድለውን ሲያወሳ ጨለማ የወረሰው በርካታ ክፍሎች ያሉት ቪላ ቤት ውስጥ እንደ መግባት ነው ይላል። ለወራት ለዓመታት አንዱ ክፍል ውስጥ ገብተ በጨለማ ትደናበራለህ። ክፍል ውስጥ ካለው ዕቃ ጋር ትጋጫለህ። ቀስ በቀስ ግን በጨለማ ውስጥ ዕቃዎቹ የት የት እንዳሉ ማወቅ ስትችል ቀስ ብለህ ሄደ ማብሪያና ማጥፊያውን አግኝተ ስታበራው ክፍሉ በብርሃን ይጥለቀለቃል። ቀጣዩ ክፍል ትገባና ደግሞ አሁንም ተደናብረ ተደናብረ ማብሪያና ማጥፊያውን አግኝተ ታበራለ። እንዲህ እንዲህ እያለ እንደ ጎርጎሮሳውያን አቆጣጠር በ1993 መላው ቪላ ብርሃን በብርሃን ሆነ። ዋይልስ በእነዚህ ሁሉ ዓመታት ውስጥ ስለሚሠራው ነገር ለማንም አልተናገረም። ለሌሎች ቢናገር የማይቻል ነገር ሞከርክ ብሎ እንዳያሾፉበት ወይም እሱ ከደረሰበት ላይ ተነስተው ባለቀ ሰዓት እንዳይቀድሙት ፈርቷል ይነናል። በጉዳዩ ላይ ጻፈው ፖል ሆፍማን በእነዚህ ዓመታት ውስጥ በድብቅ ስለሚሠራው ነገር ማንም እንዳያውቅበትና አቅጣጫ ለማሳት በሚል አነስ ያለ ዋጋ ያላቸው የሒሳብ የምርምር ወረቀቶች በተለያዩ አርዕስተ ጉዳዮች ላይ ያሳትመዋል። በመጨረሻ እንደ ጎርጎርሲያን አቆጣጠር በሰኔ ወር 1993 200 ገጽ የሚረዝመውን ማረጋገጫውን ወይም ፕሩፍ በጥንቃቄ መርምሮ ሲያበቃ ቀድሞ ወደ ተማረበት ወደ ኬምብሪጅ ዩኒቨርሲቲ አምርቶ ከዋናው ጉዳይ ጋር ምንም የሚገናኝ በማይመስልና እምብዛም ትኩረት በማይስብ ሞጁላር ፎርምስ ኤሌፕቲክ ከርቭስ ኤንድ ጋሎይስ ሪፕሬዘንቴሽንስ በሚል ርዕስ ስር ሒሳባዊ ገለፃውን ማቅረብ ጀመረ። የሂሳብ ገለጻው ለቀናት የቆየ ነበር። እናም መጀመሪያ ላይ ገለፃው ስለ የፌርማት የመጨረሻ ቴረም እንደሆነ የጠረጠረ ሰው አልነበረም። በገለፃው የመጨረሻ ቀናት ላይ ግን ሰው ነገር ወዴት እንደሚያመራ እየገባው መጣ። በገለፃው የመጨረሻ ቀን አዳራሹ በሰው ተሞልቷል። የፌርማት የመጨረሻው ቴረምና የታንያማ ሺሙራ ኮንጀክቸር አንድ ዓይነት መሆናቸውን በመግለጽ ለዚህ ሁሉ በር ከፋች የሆነው ከን ሪቤት ይህን ታሪካዊ ክስተት ለታሪክ ለማስቀረት ካሜራውን ይዞ ከፊት ወንበር ተቀምጧል። በመጨረሻም ዋይልስ ያችን ሲጽፏት ቀላል ለመረዳት ግልጽ ልስራይሽ ሲሏት ግን እስከዚያን ጊዜ ድረስ ከሶስት ክፍለ ዘመናት በላይ እንቆቅልሽ ሆና የከረመችውን የፌርማት የመጨረሻ ቴረም ጥቁር ሰሌዳው ላይ አስፍሮ ይሄ የፌርማት የመጨረሻ ቴረምን ያረጋግጣል፣ እዚህ ጋር ላብቃ መሰለኝ ሲል ለቅጽበት ያ በሰው የተሞላ አዳራሽ ጸጥ አለ። ወዲያው ደግሞ አዳራሹ በጭብጨባ ተናጋ። አዳራሹን የሞላው ሰው ለዋይልስ ክብር ቆሞ አጨበጨበ። በአንድ ጀንበር ዋይልስ ዓለም አቀፍ ዝነኛ ሆነ። ለቃለ ምልልስ የማይጠይቀው ጋዜጣ አልነበረም። የጋዜጠኛ ማዕት እሱን ኢንተርቪው አድርጌ ልሙት አለ። ባርባራ ዋልተርስ የተባለች ስመጥር የቴሌቪዥን ፕሮግራም አቅራቢ በፕሮግራሟ ላይ እንግዳ እንዲሆን ብትጋብዘው፣ ቴሌቪዥን አጠገብ ድርሽ ብሎ አያውቅም የሚባለው ዋይልስ ደግሞ ባርባራ ዋልተርስ ማናት ብሎ ጠየቀ ተብሎ ተሳቀ። በዚያው ዓመት ነሐሴ መገባደጃ ግድም ግን አንድ የዋይልስ ባልደረባ የሆነ ሒሳብ ሊቅ በማረጋገጫው ላይ ስተት አገኘ ተባለ። ሁሉም ክው አለ። ደግሞም ይች እንቆቅልሽ ለዘመናት ብዙዎች መልስ አገኙላት እየተባለ ውሸት ሲሆን ስለከረመ ብዙዎች ደነገጡ። ዋይልስ ከጥቂት ባልደረቦቹ ጋር እንደገና በጥንቃቄ ማረጋገጫውን ይፈትሽ ገባ። ከ14 ወራት ሥራ በኋላ ስተቱ ታረሞ ቀዳዳው ተደፍኖ የፌርማት የመጨረሻ ቴረም እንቆቅልሽ በትክክልም እንደተፈታ ተረጋገጠ። ዋይልስ ክብርና ዝና ጎረፈለት። እንቆቅልሿን ሲፈታ አርባ ሁለት ዓመቱ ነበር። ስለዚህም ከአርባ ዓመት በታች ላሉ የሒሳብ ሊቃውንት የሚበረከተውና በሒሳብ ዘርፍ እንደ ኖቤል ሽልማት የሚቆጠረው የፊልድስ ሜዳልን ባያገኝም በሒሳብ ዘርፍ የተከበረው የአቤል ሽልማትን በ2016 እንዲሁም የኮፕሌ ሜዳሊያንና በ2017 ደግሞ የሮያል የሳይንስ ማኅበር ሮያል ሶሳይቲን ትልቁን ክብር ተቀዳጅቷል። ዋይልስ ድሉን ሲያስብ ግን የተደበላለቀ ስሜት ነው የሚሰማው። በአንድ በኩል ብዙዎችን ለክፍለ ዘመናት የፈተነውን እንቆቅልሽ በመፍታቱ የአመታት ህልሙን በማሳካቱ ደስታ ቢሰማውም አንዳች ሸክም ከጀርባው ላይ ተነሳለት ያክል ቢቀለውም፣ በሌላ በኩል ደግሞ የአብሮት የኖረውን እንቆቅልሽ አሁን አለመኖሩ አንዳች የመለየት ስሜት አሳድሮበታል። አንዳች ሐዘንና ብቸኝነት በጥ ኧረ ለመሆኑ ይላል አብዛኛው የዚህችን ዝነኛ ቴረም ታሪክ የሰማሁን ለመሆኑ ዋይልስ አሁን ያገኘው የ200 ገጽ ማረጋገጫ መቼም ያኔ ከ360 ዓመታት በፊት ፌርማት አገኘሁት ያለው አይነት አይሆንም። መቼም አዎ፣ ሊሆንም አይችልም። የ20ኛው ክፍለ ዘመን ሂሳብ ከፌርማት የ17ኛው ክፍለ ዘመን ሂሳብ አንጻር እጅጉን ተራቋል። ዋይልስም ያችን የ17ኛውን ክፍለ ዘመን እንቆቅልሽ ለመፍታት የ20ኛው ክፍለ ዘመንን አሉ የተባሉ የተራቀቁ ሂሳባዊ ስልቶ ተጠቅሟል። ፌርማት ተመልሶ ቢመጣ የዋይልስን ማረጋገጫ ሊረዳው እንደማይችል ግልጽ ነው። እና እውን ፌርማት በ17ኛው ክፍለ ዘመን ለጋ ሂሳብ ያቺን ራሱ ያመጣትን እንቆቅልሽ ማረጋገጥ ችሎ ነበርን? ያልተመለሰ ጥያቄ ነው። ምናልባትም እውነቱን መቼም ማወቅ አይቻል ይሆናል። ቢሆንም ግን አብዛኞቹ የዘመናችን የሂሳብ ሊቃውንት እንደሚስማሙት ምናልባትም ፌርማት መስሎት ይሆናል እንጂ አገኘው ያላትን ቀላል ግን ትንሽ ረዘም ያለች ማረጋገጫ ወይም ፕሩፍ አላገኛትም ይሆናል ይሆናል ግን፣ ይህንንስ ቢሆን እንዴት እርግጠኛ መሆን ይቻላል? አይቻልም። የሆነ ሆኖ ላቀረበው የሒሳብ አረፍተ ነገር ማረጋገጫውን አግኝቶም ይሁን አይሁን እውነተኛ፣ ቀላልና ለሦስት ክፍለ ዘመናት ያልተረታችውን ያቺን የሒሳብ እንቆቅልሽ ትቶልን ስላለፈ ሒሳብ እስካለ ድረስ ፌርማትን ማን ይረሰዋል? ሰይፍና ፍቅር በሒሳብ ሰይፍና ፍቅር ስር ሒሳብና ፍቅርን አየንም አይደል? አሁን የቀረን ሰይፍና ፍቅር። አንዴ እንዲህ ሆነ። ታሪኩን ያነበብኩት በፓውሎ ኩዌሎ መጽሐፍ ዘ ፒልግሪሜጅ ውስጥ ነው። ይህ እጅጉን ድንቅ የሆነ መጽሐፍ ነው። በዚህ መጽሐፍ ውስጥ የምዕራቡ ዓለም የክርስትና አስተምህሮ አስኳል ወይም ሚስቲሲዝም በጥሩ ሁኔታ ቀርቦበታል። ሰውን ሰው ያደረገው ሥራ ነው ይል ነበር ኮሚኒዝም። ፓውሎ ኩዌሎን ፓውሎ ኩዌሎ ያደረገው ነገር ደግሞ እዚሁ ዘ ፒልግሪሜጅ ፒልግሪሜጅ የሚሉት መጽሐፍ ውስጥ ሰፍሯል። ኩዌሎ ያኔ ግራ የተጋባ የሕይወት አቅጣጫው የጠፋው እስከ ዛሬ መሆን የምፈልገውን ያለውን ማድረግ ያለብኝን ያላደረግኩ ሰው ነኝ አሁን ዕድሜ 38 ነው ከዚህ በኋላ እያለ እያመነታ የነበረበት ጊዜ ነበር። ድንገት ግን ሱፊዎቹ ከድር የሚሉት ያልታሰበ አቅጣጫ ጠቋሚ መጣና ካሚኖ ዴ ሳንቲያጎ የሚባለውን መንፈሳዊ ጉዞ አድርግ አለው። ካሚኖ ዴ ሳንቲያጎ ከፈረንሳይና ከሌሎች አውሮፓ ሀገራት በመነሳት በሰሜን ምዕራብ ስፔን ወደሚገኘውና ከአስራ ሁለቱ የክርስቶስ ደቀ መዛሙርት አንዱ የሆነው የሰማዕቱ ያዕቆብ አስክሬን አርፎበታል ወደሚባለው ወደ ሳንቲያጎ ዴ ኮምፖስቴላ ቤተ ክርስቲያን የሚደረግ መንፈሳዊ ጉዞ ነው። ከስምንተኛው ክፍለ ዘመን ጀምሮ የአውሮፓ ክርስቲያኖች ያድርጉት የነበረው የመንፈሳዊ ጉዞ፣ ለምሳሌ ከፈረንሳይ የሚነሳውን መንገድ ብንወስድ ከሰባት መቶ ኪሎ ሜትሮች በላይ ይረዝማል። ኩዌሎ መንፈሳዊ ጉዞውን ሲጨርስ ሕይወቱ ታደሰ፣ እንደገና የመወለድ ያህል ነበር። አዲስ ራዕይ በሕይወቱ ላይ ፈነጠቀ። የመንፈሳዊ ጉዞውን ልምድና ያየውን ሁሉ የተሰማውን እንዴት ብሎ ይግለጸው? ይሳለው? ወይስ ይጻፈው? ጻፈው፣ ዘፒልግሪሜጅ ወጣው። ኩዌሎ በዚህ መጽሐፍ ውስጥ አንድ ቀን ከጉዞና መንፈሳዊ አቅጣጫ ጠቋሚው ፒተርስ ጋር አንድ እጅግ ትልቅ ድልድይ አጠገብ ይደርሳሉ በስሩ ከሚያልፈው አነስተኛ ጅረት አንጻር ድልድዩ በጣም ትልቅ ነው። ፒትረስ ስለዚህ የክብር ማለፊያ ወይም ኦነሬብል ፓሴጅ በሚል ስለሚጠራው ድልድይ ታሪክ ለኮይሎ ይነግረዋል። ታሪኩ እንዲህ ነው። የመንፈሳዊ መንገዱ ተጓዦች ለዘመናት በሽፍቶች ሲዘረፉ፣ ሲገደሉ ኖረዋል። በተለይም በመንፈሳዊ ጉዞ የመጀመሪያ ክፍለ ዘመናት ነገሥታትና መሳፍንት የሚጓዙ ስለነበር አደገኛ ሽፍቶች እያደፈጡ አሰቃቂ ዝርፊያና ግድያ ፈጽመዋል። ኋላ ላይ ግን መንገዱ የሚያልፍባቸው አካባቢዎችን የሚያስተዳድሩ መሳፍንት ተሰባሰቡና ሁሉም በየአካባቢው ለመንፈሳዊ ተጓዦች ጥበቃ እንዲያደርግ ተስማሙ። በዚህ ሁኔታ የተወሰኑ ዓመታት ካለፉ በኋላ ግን መሳፍንቱ መንፈሳዊ ተጓዦቹን ከሽፍቶች መጠበቁን ትተው በእኔ የበልጥ እኔ የበልጥ እርስ በርስ መዋጋት ጀመሩ። እንደ እንደገና የሽፍቶቹ ዝርፊያና ግድያ ቀጠለ። በዚህ መሃል እንደ ጎርጎርሳውያን አቆጣጠር በ1434 ዶንስዌሮ ዲ ኩኖንስ የተባለ የፈረንሳይ የሊዮን ከተማ መስፍን በአንዲት ሴት ፍቅር ተነደፈ። ላግባሽ አላት። አልፈልግህም አለችው። አበደ። በተናቀች ፍቅር ቁርጠት አማጠ። ምን ያድርግ? የወደዳት ሴት መቼም ቢሆን ስሙን እንድታስታውስ የሚያደርግ አንድ ትልቅ ነገር ለማድረግ አሰበ። ምን ማድረግ እንዳለበት ለወራት ካወጣ ካወረደ በኋላ አንድ ትልቅ ዓላማ አገኘ። አስር የሚሆኑ ጀግና ጓደኞቹን ድልድዩ ወዳለበት ከተማ ይዟቸው ሄዶ ዓላማውን ነገራቸው፣ ተስማሙ። በዓላማው መሠረት መስፍኑ ድልድዩ አጠገብ ለሰላሳ ቀናት ይቆያል። እናም መንፈሳዊ መንገዱ በሚያልፍባቸው አካባቢዎች ላሉ መሳፍንቱ ሁሉ የኑ ግጠሙኝ፣ ጀግና ከሆናችሁ መልእክቱን አስተላለፈ። ጀግና ነኝ ያልኩላ እዚህ ድልድዩ አጠገብ ለአንድ ወር እቆያለው፣ ናና ይዋጣልን አለ። መሳፍንቱ ሁሉ ይጎርፍ ጀመር። ደም እንደ ጅረት ፈሰሰ። ቀን ቀን ሲዋጉ ይውሉና፣ ማታ ማታ ፌሽታ ነው። ይበላል፣ ይጠጣል። ቀን ደም፣ ማታ ወይን ይፈሳል። ቀን ቀን የውጊያው ጩኸት፣ የፈረስ ኮቴው፣ የሰይፍ ለሰይፍ መጋጨት ድምፅ አየሩን ይሞለዋል። ማታ ማታ ደግሞ እየተጠጣ የቀኑ ጀብዱ ይተረካል። ፍልሚያው የሚካሄደው ድልድዩ ላይ ነው። አንዳንድ ቀን ለፍልሚያው የሚመጡት ተዋጊዎች ስለሚበዙ ውጊያው ማታም በችቦ ብርሃን ይቀጥላል። ጀግና ለጀግና ሲሞሻለ ቆይቶ ሐምሌ አሥር የተጀመረው ፍልሚያ ነሐሴ 9 ቀን አበቃ። ፍቅር አልሰምርል ብሎት ሰይፍ የመዘዘውን ጀግና የሚያሸንፈው ጠፋ። ሁሉም የመንፈሳዊ መንገዱ የካሚኖ ዴ ሳንቲያጎ አቻ የለሽ ጀግና እሱ መሆኑን አመኑ። ማመን ብቻ ደግሞ አይደለም፣ የተሸነፉትንም ሁሉንም መሳፍንት አንድ ነገር አስምሏቸዋል። ከእንግዲህ በኔኔን ጀግና ኔኔን ጀግና እርስ በርስ መዋጋታቸውን ትተው መንፈሳዊ ተጓዦችን የሚዘርፉ የሚገድሉትን ሽፍቶች እንዲዋጉ እንዲያጠፉ፣ መንፈሳዊ ተጓዦችን ከአደጋ እንዲጠብቁ አስምሏቸዋል። ምን አማራጭ አላቸው? ፒትረስ ይህን ታሪክ ለኮሄሎ ነግሮት ሲያበቃ፣ ኮሄሎ አንድ ጥያቄ አመጣ። ለመሆኑ ያቺ የሚወዳት ሴትስ ምን አለች? ማለቴ እሺ አለችው? እኔ እንጃ አለ ፒትረስ። ይ በዚያ በጦርነት ዘመን ማን ነገሬ ብሎ ፍቅር ይከታትላል ብለ ነው። አይታወቅም ምን እንደሆነ ፈጽሞ አይታወቅም።